ሰላም ጤና ይስጥልን። የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክብራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ፣ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትዕትና ለማስታወስ እወዳለው። ክቡራን አድማጮች አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ዘመቻ አንድነት ዛሬም በተለያዩ ግንባሮች ላይ ተጠናክሮ እንደቀጠለ ከአማራ ፋኖ የደረሰን መረጃ ይፋ አድርጓል። ዛሬ በጎጃም በተለያዩ ግንባሮች ላይ አብይ አህመድ የሚመራው በርካታ ወታደር ከፍተኛ ዋጋ ሲከፍል እንደዋለም ይፋ ተደርጓል። በተመሳሳይ በባህርዳር ከተማ የቦምብ ጥቃት እንደተፈጸመ ከአማራ ፋኖ በጎጃም የደረሰን መረጃ ይፋ አድርጓል። ይሄ የቦምብ ጥቃትም የተሳካና ኢላማውን የመታ እንደሆነ አመራሮቹ በኩራት ገልጸውታል። ይሄንን በተመለከተ የምታዳምጡት ይሆናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክብሯን አድማጮች ቀዳሚ ወዳደረግኩት መረጃ ሳልፍ የፋኖ ኃይሎች በአራቱም አቅጣጫ እጅግ በጣም በሚያስገርም ሁኔታ ተጠናክረው እንደሚገኙ ረዳት ፕሮፌሰር ሲሳይ አስማረ በሰጡት ማብራሪያ ይፋ አድርገዋል። የፋኖ ኃይሎች በርዕዮተ ዓለም፣ በዲስኮርስ አወቃቀራቸውና በሰው ኃይል እየጠነከሩ መጥተዋል ሲሉ ፕሮፌሰሩ በንግግራቸው ይፋ አድርገዋል። በመከላከያ ሰራዊትና በፋኖ ታጣቂዎች መካከል ለሁለት ዓመታት እየተካሄደ ያለው ከፍተኛ ውጊያ በቀጠለበት በአማራ ክልል መንግስት በርካታ አድማ ብተናና የፖሊስ ኃይሎችን አሰልጥኖ እያስመረቀ ይገኛል። በተመሳሳይ መንግስት ያስመረቀው በርካታ አድማ ብተና አንድ ጥይት እንኳን ሳይተኩስ የታጠቀውን መሳሪያ እንደያዘ የአማራ ፋኖን በገፍ መቀላቀሉን ቀጥሎበታል። በአንድ ሳምንት ብቻ የተረጋገጠ ከ300 በላይ አድማ ብተና ከነታጠቀው የጦር መሳሪያ እንደተቀላቀለ የአማራ ፋኖ ይፋ አድርጓል። እነዚህ ስልጠናዎች መካሄድ የጀመሩትም የጦር ኃይሎች ጠቅላይ ኢታ ማዦር ሹም ወታደራዊ አማካሪና የቶክስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ ወታደሩ ከፖሊስ ስራ በመውጣት ኃላፊነቱን ለክልል ፖሊስና ሚሊሻዎች ለማ ለማስተላለፍ መታቀዱን ካሳወቁ ከሁለት ወራት በኋላ ነበረ። በአማራ ክልል በአራቱም አቅጣጫ በየጢሻውና በየካምፑ ብሎም በተሽከርካሪ ላይ ዋጋ እየከፈለ እየተመታና እየተደመሰሰ እጅግ በጣም በሚያስገርም ሁኔታ በርካታው እያለቀ ዛሬም በገፍ እየገባ መቅለጡን ቀጥሎበታል። አብይ አህመድና ብርሃኑ ጁላ በእብሪትና በትዕቢት ወታደሩን ወደ አማራ ክልል ካስገቡ ጀምሮ እየጨፈረ የሚገባ ወታደር እንጂ አንድም እየጨፈረ ወደ አዲስ አበባ የተመለሰ ወታደር የለም ተብሏል። ወታደር ለብለብ እያሰለጠኑ እየጨፈረ ይገባል፣ እዛው ቀልጦ ይቀራል። የተረፈውን ወታደር ወደ ካምፑ ለመመለስና ስልጠና ለመጀመር እያሰብን እንዲሁም እቅድ እያወጣን ነው ሲሉ ሌተናል ጀነራል አለምሸት ደግፌ መናገራቸው ይታወሳል። በዚህ ረገድም እንደምናሳካው እናምናለን፣ ሰራዊታችንም የማረፍ እድል ይኖረዋል ሲሉ ተናግረው ነበር። ይሄንን በተመለከተ በጎንደር ዩኒቨርሲቲ የፖለቲካ ፍልስፍና ረዳት ፕሮፌሰር የሆኑት ሲሳይ አስማረ ሰራዊቱ በማያውቀው አካባቢና ከፍተኛ ጫና ውስጥ እየተንቀሳቀሰ በመሆኑ በጦር ሜዳ ላይ ከፍተኛ ጉዳት እየደረሰበት አባላቱን እያጣና ውድመትን በገዛ ዓይኑ እየተመለከተ ነው ሲሉ ገልጸውታል። በመቀጠልም ፕሮፌሰሩ ሲያስጠነቅቁ፣ በድርድርና በውይይት ወታደራዊ ግጭቱን ማስቆም ካል ያልተቻለ የግጭቱ ተፋላሚዎች ላይ ለውጥ ማድረግ ማለትም የሚሞተውን መተካት ወይም መቀየር ማለት ብቻ ነው ሲሉ ፕሮፌሰር ሲሳይ ለአዲስ ስታንዳርድ አስረድተዋል። ጠበቃና የሕግ ባለሙያ የሆኑት አቶ አዲሱ ጌታነህ በበኩላቸው መከላከያ ሰራዊት ከክልሉ ይወጣል ብለው አያምኑም። ረዳት ፕሮፌሰር ሲሳይ አስማረ በበኩላቸው የፋኖ ታጣቂዎች በርዕዮተ ዓለምን ጨምሮ በበርካታ ዘርፎች እየተ ጠናከሩ እንደመጡም ይገልጻሉ። ፋኖቹ ዲስኮርሳቸው፣ አወቃቀራቸውና የሰው ኃይላቸው እየጠነከረ መጥተዋል ሲሉ ለፌዴራል መንግስት አሳስበዋል። ክብሯን አድማጮች ወደሚቀጥለው መረጃ ሳልፍ፣ ደግሞ በአማራ ክልል ተጠናክሮ የቀጠለው ዘመቻ አንድነት ዛሬ መጋቢት 30 2017 ዓ.ም በጎጃም በተለያዩ ግንባሮች ላይ ተጠናክሮ ቀጥሏል። ዛሬ መጋቢት 30 ቀን 2017 ዓም ዘራፊውና አሸባሪው ኃይል ከሰከላ ወደ አበስከን እና ከአዴት ብር አዳማ በአስከን በሁለት አቅጣጫ የአባ ግስት ሻለቃን የአማራ ፋኖ በጎጃም ለማፈን እየተንቀሳቀሰ ቢሆንም አናብስቶቹ የአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ አባገስ ሻለቃ ደፈጣ በመያዝና የአካባቢው ታጣቂ ህዝባዊ ፋኖ በቆረጣ በመግባት ከአዴት ዙ 23 ይዞ የመጣውን አብይ አህመድ ያሰማራው በርካታ ወታደር ላይ መብረቃዊ ጥቃት በመሰንዘር የተረፈው ዘራፊው ኃይል እግሬ አውጪኝ ብሎ ወደ መጣበት ብር አዳማ እንደፈ ከረጠጠ የአማራ ፋኖ በጎጃም ይፋ አድርጓል። ከሰከላ ወደ አበስከን የተንቀሳቀሰው ዘራፊ ኃይል መንገድ ላይ ሲደርስ በአማራ ፋኖ በጎጃም በተወሰደበት የሽምቅና የደፈጣ እርምጃ የአናብስቶቹን ወረራ መቋቋም እንደማይችል ሲያውቀው አጃሊ ከተባለ አካባቢ ላይ የአርሶ አደር በጎችን ሲሰበስብ ከዋለ በኋላ የተወሰነም አርደው እንደበሉ ተደርሶበታል። የአካባቢው ማህበረሰብ የድረሱልኝ ጥሪ ሲያሰማ አይበገሬዎቹ የአማራ ፋኖ በጎጃም ግትም ሻለቃና አባግስ ሻለቃ ብረው ጠላት ወዳለበት ቀጠና በመድረስም በከፈቱበት የሽምቅና የደፈጣ እርምጃ ዘራፊው ኃይል የሰበሰበውን በጎች ማስጣል እንደተቻለም አረጋግጠዋል። በዚህም ብርሃኑ ጁላ ያሰማራው በርካታ ወታደር ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ እንዳስተናገደም ይፋ አድርገዋል። አባግስ የተባለው ሻለቃ መጋቢት 28 ቀን 2017 ዓ.ም በነበረው ጠንካራ አውደውጊያ አሸባሪውና ዘራፊው ኃይል ከግለሰብ የዘረፋቸውን ከብቶች እንደማረኩና ለባለቤቶቹ እንዳስመለሱ ይታወሳልም ብሏል። በተመሳሳይ ከአዴት የመጣው ወራሪ ኃይል የአበስቀን ከተማ አንድ ትራንስፈርመርና የአርሶ አደር መኖሪያ ቤትን በዙ 23 ከባድ መሳሪያ ማቃጠል ችሏል ሲል ፋኖ የቻለ አድማሱ የአማራ ፋኖ በጎጃም አገው ምድር ሶስተኛ ክፍለ ጦር የጊዮን ብርጌድ ህዝብ ግንኙነት ኃላፊ ዛሬ መጋቢት 3 2017 ዓ ም በሰጠው መግለጫ ይፋ አድርጓል። በተመሳሳይ በዛሬው እለት ማለትም መጋቢት 32017 ዓመተ ምህረት የአማራ ፋኖ በጎጃም አምስተኛ ክፍለ ጦር የአረንዛው ዳሞት ብርጌድ የሆነችው የፍኖተ ሰላም አንደኛ ሻለቃ ፍኖተ ሰላም ሸምበቆማ ልዩ ስሙ ነብዩ መለቀሻ ዋርካ አካባቢ መሽጎ የነበረውን የጠላት ኃይል ቦታው ድረስ በመሄድና በመክበብ በጠላት ላይ በከፈቱበት ድንገተኛ የሽምቅና የደፈጣ እርምጃ ተከማችቶ የነበረ የነበረው የጠላት ኃይል ሙትና ቁስለኛ መደረግ እንደቻለም ይፋ አድርገዋል። በዚህ ድንገተኛ ኦፕሬሽን የተማረከ የጦር መሳሪያ እጁን የሰጠ የብርሃኑ ጁላ ወታደር እንዲሁም አድማ ብተናና ባንዳ ሚሊሻዎች እንደሚገኙበትም አረጋግጠዋል። በተመሳሳይ ያልታሰበ የጦር መሳሪያና ተተኳሽ እንደተማረከም ይፋ አድርገዋል። ድል ለተገፋው ለአማራ ህዝብ ድል ለአማራ ፋኖ መጋቤት ። 30 ቀን 2017 ዓ.ም አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ከአማራ ፋኖ በጎጃም የተሰጠ መግለጫ። ክብሯን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በዚሁ በጎጃም ግንባር ዛሬ በባህርዳር ከተማ የቦምብ ጥቃት እንደተሰነዘረና ይሄ የቦምብ ጥቃትም ኢላማውን የመታ እንዲሁም ደግሞ 100% የተሳካ እንደሆነ የአማራ ፋኖ በጎጃም ዛሬ በሰጠው ማብራሪያ ይፋ አድርጓል። ዛሬ መጋቢት 30 2017 ዓ.ም የአማራ ፋኖ በጎጃም አንደኛ ክፍለ ጦር ልዩ ኦፕሬሽን መምሪያ በተዘጋጀው እቅድ መሰረት ልዩ ልዩ የፋኖ ጠበብት ኢንጂነሮች ባዘጋጇቸው የቦምብና ተቀጣጣይ ፈንጆች በተጠኑና በተመረጡ ቦታዎች ላይ በዛሬው ዕለት ጥቃት ፈጽመናል ሲል ኃላፊነቱን የወሰደው የአማራ ፋኖ በጎጃም ዛሬ በሰጠው መግለጫ ይፋ አድርጓል። በባህር ዳር ከተማ በጥናትና በጥንቃቄ ጥቃት ከተሰነዘረባቸው መካከል የክልሉ ጠቅላይ ፍርድ ቤት ቢሮ ቢሮና የክልሉ ገቢዎች ቢሮ ላይ ጥቃት ቅጣት መፈጸም የተቻለ ሲሆን አንድ የፖሊስ ኮሚሽን ተሽከርካሪ ፓትሮል መኪና ላይ በተወሰደው የቦምብ ጥቃትም ቁሳዊ ጉዳት ማድረስ እንደተቻለ የአማራ ፋኖ በጎጃም አረጋግጧል። ሁሌም ህዝብን የማወናበድ ተግባሩን የቀጠለው አብይ አህመድ በዙሪያው ያሉ ተላላኪ አጎንባሽና ወንጨት ሰባሪ የሆኑ አማራዎችን በመጠቀም የምክክር መድረክ በማለት ህዝባችንን ለማጭበርበር ከተለያዩ ወረዳዎች የመንግስት መንግስት ሰራተኞችና የስርዓቱ አሽከር የሆኑትን በጥቅም በአበል በመደለል ህዝባችንን ለማደናገር እየሰሩ እንደሆነም ደርሰንበታል ሲል የአማራ ፋኖ በጎጃም ቃል አቀባዩ በሰጠው ማብራሪያ ይፋ አድርጓል። በተጨማሪም በአማራ ህዝብ ሞቱ ላይ ድጋሚ ለሌላ የመጥፋት አጀንዳ ተባባሪ የሆናችሁትን የማያዳግም እርምጃችን ተጠናክሮ የሚቀጥል መሆኑን ማሳወቅ እንወዳለን ሲል ፋኖ ሀብታሙ ዮሴፍ የአማራ ፋኖ በጎጃም አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ዛሬ መጋቢት 30 2017 ዓ ም በሰጠው ማብራሪያ ይፋ አድርጓል። በአጠቃላይ የክልሉ ርዕሰ መዲና ባህር ዳር ከተማ ሲሆን በፍንዳታ ስትናጥ እንደዋለም ነዋሪዎቹ በተለያየ አቅጣጫ መስክረዋል። በከተማ ወደ ገጠር መንገድ መሄጃ ልዩ ስሙ አልካን በተባለ አካባቢ ላይ የአገዛዙ ሰራዊት ማመላለሻ ሰርቪሳቸው በፈንጅ እንደተመታም ይፋ አድርገዋል። በተጨማሪም ቀበሌ 16 ገበያው አካባቢ ያለ የፌዴራል ፖሊስ ቢሮ ውስጥም ፍንዳታ የተፈጸመ ሲሆን የተቋሙ መኪና እንደወደመ የአማራ ፋኖ በ ጃም ህዝብ ግንኙነት መምሪያ ኃላፊ አሳውቋል። በርዕሰ መዲናዋ በተመረጡ ቦታዎች ላይ እየተፈጸመ ያለው የቦምብ ፍንዳታ ተጠናክሮ እንደሚቀጥል ከአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ ኃላፊ ያገኘነው መረጃ ያመለክታል። የከተማዋ ነዋሪዎችም የአገዛዙ ወታደሮች እንዲሁም ደግሞ ካድሬዎች ከሚገኙበት አካባቢ ራሳቸውን እንዲያርቁ የአማራ ፋኖ በጎጃም አስጠንቅቋል። መጋቢት 3 2017 ዓ.ም ከአማራ ፋኖ በጎጃም የተሰጠ መግለጫ። ክብራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ እንደወትሮ ለማስታወስ እንወዳለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር! ዘረኝነት ይውደም!